እንትጋ እንስራ ምርጥ አገር ነው ነው ያለን ትልቅ አገር ነው ያለን እችን አገር ማስዋብና ከማንሰራራት ወጥታ ሌሎችን መሸከም የምንችልበትን ደረጃ ማድረስ የሁላችን ጥረት የሚጠይቅ ስለሆነ ተባብረን ኢትዮጵያ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 ለመታጠቅ በገዛ ገንዘባችን ያደረግነው ሙከራ አልተሳካም። ቀላል ነበር ለመግዛት። ለራሱ ድሮን ገዝተን ለመታጠቅ የምንፈልገውን አይነት የምንፈልገውን ቅርጽ መግዛት እንዳንችል ሻጮችም ሌሎችም ጫና አያሳድሩብን ነበር። በኋላ ተሳክቶልን ድሮን ገዝተን መታጠቅ ስንችል አጠቃቀሙ በፈለግነው ልክ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 ኤርፎርስ በከፍተኛ ቁጥር ነው የሚያመርተው ልምዱም ብቃቱም ስላለው። እዚህ ጋር ደግሞ የምናየው ከፍተኛ የሴንሰር አቅም ያላቸው ከፍተኛ የኤያይ ተጠቃሚ የሆኑ ድሮኖች ናቸው። አንዳንዶቹ ሱሳይድ ናቸው። አንዳንዶቹ ደግሞ አጥቅቶ የሚመለሱ ናቸው። እነዚህን ኤርፎርሶች እነሱ ካላቸው ኳሊቲ በተጨማሪ ከዚህ ተቋም ጋር እየተናበቡ መስራት ይጠበቅባቸዋል። እዚህ የምናመርታቸው እናመርታቸው ድሮኖች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 redundant ኮሚኒኬሽን ሲስተም ያላቸው ናቸው። line of sight ብቻ ሳይሆን satellite ይጠቀማሉ። ከዚ ተጨማሪ እያንዳንዱ ድሮን አንታይድሮን አለው። አንታይ ድሮን ጃመር የሚወርቁ ጃመሮች አይደሉ። አንታይ ድሮን ጃመር ያለው ረንደንት ኮሚኒኬሽን ያለው መሆኑ፣ ሃይ አልቲትዩድ የሚበር መሆኑ ከኢትዮጵያ ወጥቶ ለሌሎች አገራት ማርኬት በሚውሉበት ሰዓት በዝቅተኛ አልቲትዩድ ከፍተኛ ፈንክሽናሊቲ ያላቸው ዩኤቪዎች ስለሚሆኑ በጣም የሚመረጡ የሚፈለጉ ይሆናሉ።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 ማለት እፈልጋለሁ። ጅጋ አድርጌ አመሰግናለሁ።